ምዕራፍ ሃያ አንድ እግዚአብሔርም ሙሴን እንዲህ ሲል ተናገረው ከወገናቸው በሞት ሰው ራሳቸውን እንዳያረክሱ በሞተ ሰው ራሳቸውን እንዳያነክሱ ለካህናቱ ለአሮን ልጆች ንገራቸው ከቅርብ ዘመዶቻቸው ከአባቶቻቸው ወይም ከእናቶቻቸው ወይም ከወንዶች ልጆቻቸው ወይም ከሴቶች ልጆቻቸው ወይም ከወንድሞቻቸው ወይም ከቀረበች ያላገባች ድንግል እህት በቀር ራሳቸውን አያርክሱ። ራሱን ያጎሰቁል ዘንድ ከሕዝቡም በማንም አይርከስ። ስለ ሞተው ሰው ራሳቸውን አይላጩ፣ ጢማቸውንም አይላጩ፣ ሥጋቸውንም አይንጩ። ለአምላካቸው ቅዱሳን ይሁኑ፣ የአምላካቸውንም ስም አያርክሱ። የእግዚአብሔርም መሥዋዕትና የአምላካቸውን መባ ያቀርባሉና ቅዱሳን ይሁኑ። ለአምላኩ ለእግዚአብሔር የተቀደሰ ነውና፣ ጋለሞታን ሴት ወይም የረከሰችውን አያግባ፣ ወይም ከባሏ የተፈታችውን አያግባ። የአምላክን መባ ያቀርባልና፣ ስለዚህ ትቀድሰዋለህ። እኔም የምቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ። የካህንም ሰው ልጅ በግልሙትና ራሷን ብታረክስ በግልሙትና አባቷን ታረክሰዋለች፣ በእሳት ትቃጠላለች ትቃጠል። በራሱም ላይ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹ የተለየው ካህን ራሱን አይላጭ፣ ልብሱንም አይቅደድ። ወደ ሞተ ሰው ሁሉ አይግባ፣ በአባቱም ወይም በእናቱም አይርከስ። የአምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ፣ የአምላኩንም ቅዱስ ስም አያርክስ። እኔ እግዚአብሔር ነኝ። እርሱም ከወገኑ ድንግል ሴትን ያግባ፣ ባሏ የሞተባትን ወይም የተፋታችውን የተጠላችውንም ወይም ጋለሞታይቱን አያግባ። ነገር ግን ከወገኑ ድንግሊቱን ያግባ። እኔም የምቀድሰው እግዚአብሔር ነኝና በሕዝቡ መካከል ዘሩን አያጎሳቁል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለ ንገረው፤ ከወገን በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን መባ ያቀርብ ዘንድ አይቅረብ። ንጹሕ ያልሆነ ሰው ሁሉ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ቆራጣ ወይም እጀ ሰባራ ወይም እግረ ሰባራ ወይም ጎባጣ ወይም ድንክ ወይም ዓይነ መጭማጫ ወይም ቅንድበ መላጣ ወይም እከካም ወይም ቋቁቻም ወይም የአባላ ዘርፍሬ አንድ የሆነ ነው አንድ የሆነ ነውረኛ ሁሉ አይቅረፍ። ከካህኑ ካሮን ዘር ነውር ያለበት ሰው የእግዚአብሔርን መሥዋዕት ያቀርብ ዘንድ አይቅረፍ፣ ነውረኛ ነው። የአምላኩን መባ ያቀርብ ዘንድ አይቅረፍ። የቅዱሳንንና የቅዱሰ ቅዱሳኑን የአምላኩን መባ ይብላ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሠዊያውም አይቅረብ፣ የምቀድሳቸው እኔ እግዚአብሔር ነኝና ሙሴም ይህን ለአሮን ለልጆቹም ለእስራኤልም ልጆች ሁሉ ነገራቸው።